ሰላምና ጤና በያላችሁበት ይሁን የተወደዳችሁ የብላክ ላይን ቤተሰቦች፣ ከቻናላችን በዚህ ሰዓት የሚደመጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በአራቱም የአማራ ግዛቶች ጠንካራ ውጊያዎች እየተካሄዱ ነው። የጎጃም ፋኖ ከተሞች ላይ የተጠኑ ወታደራዊ ኦፕሬሽኖችን ሰርቷል። የወለጋ ቢዛሞ ፋኖም ተሳትፏል። አስደናቂ ድሎችም ተመዝግቧል ተብሏል። የውጊያ መረጃዎችን ከጦር ግንባር እናስደምጣቸዋለን። የአማራ ፋኖ አንድነት በጎንደር መውጫ መግቢያ ያሳጠው የብልጽግና ጦር ጉልበቱን በንጽዋን ላይ ማሳረፉ ተሰምቷል። የተደራ ዘረፋ ላይም ተሰማርቷል ተብሏል። ዝርዝሩን ትሰሙታላችሁ። የእስክንድር ነጋ አደረጃጀት ከመንግስት ኃይሎች ጋር በመቀናጀት በሸዋፋኖች ላይ ተኩስ መክፈቱ ተነግሯል። ህዝቡም ተቆጥቷል። መረጃውን ይዘናል። ዓለም አቀፉ ማህበር በወጣቶች ላይ እየተፈጸመ ያለውን ወታደራዊ አፈሳ ተቃውሟል። የመረጃችን አካል ነው። ወደ ጋምቤላ ላይ የገባው የደቡብ ሱዳን ኃይል አመራሮች ላይ ተኩስ መክፈቱ ተነግሯል። አመራሮች ላይም ጉዳት ደርሷል። የፌዴራሉ መንግስት ዝምታን መርጧል። በቆይታችን እንመለክተዋለን። ዛሬ ሚያዝያ 24 2017 ዓ ም አምስተኛ ክፍለ ጦር ወንበርማ ብርጌድ በሻለቃ አብራራው እየተመራ ከሌሊቱ 12 ሰዓት ጀምሮ ሽንዲ ከተማ በመግባት የብልጽግናውን ጥምር ጦር በቦምብ ጥቃትና በጨበጣ ውጊያ ከባድ ጉዳት አድርሰውበታል። እስከ ረፋዱ 3 ሰዓት ድረስ በተደረገ ውጊያ የአገዛዙን ጦር የአስከሬን ክምር ከመረው ያለምንም ጉዳት ለቀው ወጥቷል ተብሏል። በዚህም በቁጥር ያልታወቀ ሞትና ቁስለኛ፣ የነፍስ ወከፍ መሳሪያ ምርኮና በርካታ ተተኳሽ ገቢ ተደርጓልም ተብሏል። በዚሁ ክፍለ ጦር ውስጥ የሚገኘው ወርቅ አባይ ብርጌድን በቢዛሞ ከተደራጀ የሰራዊት ሀብቴ ሻለቃ ጋር በመቀናጀት አንበር ከተማ በነበረው ወራሪ የብልጽግና ሰራዊት ላይ ከባድ ጥቃት ማድረሳቸውን ገልጸዋል። ወርቅ አባይ ብርጌድና ሀብቴ ሻለቃ በጥምረት በወሰዱት እርምጃ 13 የመንግስት ሰራዊት አባላት ሲደመሰሱ 23ቱ ቆስለል። ከሟቾቹ መካከል የሚኒሽ ኃላፊ የነበረው መሐመድ አህመድ መሸኘቱ ተረጋግጧል። የብልጽግናው ጦር በተወሰደበት እርምጃ የተደመሰሱ አባላቱን ለመተካትና የተረፉትን ለማዳን ከሽንድ የተጨማሪ ኃይል ማስጫውንም ታውቋል። በዚያ አውደ ውጊያ ሶስት ክላሽንኮብ መሳሪያዎችን በምርኮ መገኘታቸው ተረጋግጧል። የአማራ ፋኖ በ ጎጃም ጃዊ መተከል አራተኛ ክፍለ ጦሩን በብልጽግናው መንግስት ስር በአማራ ህዝብ ላይ ወረራ የፈጸመውን ሰራዊት ስቦ በመምታት ጀብድ መስራቱ ተነግሯል። የመንግስት ሰራዊት ከጃዊ ደረቅ ወንዝ ድረስ እንዲገባ ከተፈቀደለት በኋላ የበራው መብረቅ ጥበበኛው የአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር በጥምረት ጠላትን ከበባ ውስጥ በማስገባት ከመሸገበት የቀበሮ ጉድጓድ እንዲወጣ ተደርጓል። ሰራዊቱ እግሬ አውጪ ብሎ መፈርጠጥ ሲጀምር ነበልባሎቹ የነጋሽ ብርጌድ አባላት ደፈጣ በሚያዝ ከ14 በላይ የመንግስት ሰራዊት አባላትን ሲደመስሱ በርካቶችን ቁስለኛ ማድረጋቸው ታውቋል። እንዲሁም የፋኖ ጦር አባላት በድንቅ ወታደራዊ ስትራቴጂ ደፈጣ በመያዝ ከአካባቢው ሙሉ በሙሉ የጠፉ በመምሰልና በማዘናጋት በመኪና እንዲሄድ ከተደረገ በኋላ በአንድ ቡድን የሰው ኃይል አንድ አይሱዙ የብልጽግና ጦርን ኳይንታ ከተባለ ቦታ ላይ ድባቅ መትተዋል። የቀይተው የፍትሄ ንጉሴ የክፍለ ጦር ቀስተ ደመና ብርጌድ ደግሞ ደብረ ኤልያስ ከተማ በመግባት ጠላትን አይቀጡ ቅጣት ሲቀጡት መዋላቸው ተሰምቷል። በዚህ ውጊያም በርካታ የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል። ቁጥሩ ያልታወቀ ኃይልም ከባድ ቁስለኛ ማደረጉን መረጃዎች ጠቁመዋል። ድንገት በ የደረሰበት ተኩስ ያላሰቡ ኪሳራ የደረሰበት ወራሪው ጦር አስከሬን ሲጎትት መዋሉን የአማራ ፋኖ በጎጃም አሳውቋል። በእስክንድር ነጋ የሚመረው የመከተው ማሞ ቡድን በመራ ቤት ግንባር ከመከላከያ ጋር ሆኖ በአማራ ፋኖ በሸዋ ናደው ክፍለ ጦር ሰራዊት ላይ ተኩስ እንደከፈተ ተነግሯል። ስድስት ዲሽቃ ይዞ የአማራ ፋኖ በሸዋ አባላት ላይ ውጊያ ከፍቶ በጎን ደግሞ ህዝቡንም እያሳደደ ትጥቅ መቀማቱ ታውቋል። አየር ኃይልና ሜካናይዝድ ከእግረኛው ጋር ተጣምሮ የከፈተው እጅግ ከባድ የሚባል ተኩስ እንደነበር የተገለጸ ሲሆን፣ ንጹሐን በተኩሱ ተደናግጠው እንባት ዘር ወደሚባል ቆላማው ክፍል ሲሸሹ በርካቶች ገደል ገብተዋል። በሚያሳዝን ሁኔታ የሞቱም እንዳሉም ተነግሯል። ተናግሯል። የንጹሐን ሀብትና ንብረትም ተቃጥሏል። ብዙ ፍየልና በግን የጠቅላይ ግዛት እዙ ራምቦ ክፍለ ጦር ውስጥ ያሉ የእስክንድር ነጋ ሰዎች እያረዱ መብላታቸው ተገልጿል። ኮለሺ የሚባሉ አካባቢ ያለው ማህበረሰብ ደግሞ ግማሽ ወደ ደቡብ ወሎ አካባቢ ለብቃ ኢየሱስ ወደ ተባለ ቦታ ሸሽተዋል። ቀሪውም ወደ ጃማ ወንዝና ወንጭት እንደሸሸ ተነግሯል። እንዲህ እንዲሆን ምክንያት በሆነው እስክንድር ነጋ ላይም ከፍተኛ ተቃውሞ ቀርቦበታልም ተብሏል። የተፈጠረው ክስተት እጅግ በጣም የሚያሳዝን ነው። የራሳችን ጎጠኞችና ጥቅመኞች በዚህ ልክ ፋሽስቱ አብይ ሰራዊት ጋር ተናበው የራሳችን ወገን ይወጋሉ ብሎ ማንም ያሰበ የለም፣ በማለት ነዋሪዎቹ እየገለጹ ይገኛሉ። ራምቦ ክፍለ ጦር በይፋ በምርሀቤቴ ህዝብ ላይ በአማራ ፋኖው በሸዋናደው ክፍለ ጦር ላይ ጦርነት አውጆ የደረሰው ጉዳት ከባድ ነው ተብሏል። የአማራ ፋኖ አንድነት በጎንደር ሜጀር ጄኔራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር የቀጠናውን ሁኔታ አስመልክቶ መግለጫ ሰጥቷል። ሚያዝያ 24 2017 ዓ ም የአብይ አህመድ ወራሪው ሰራዊት የንጹሃን ዜጎች የሞት ቁጥር ወረቱ የሆነለት ብልጽግና መራሽ ስርዓት እጅ ሰጥቷል። እጅ ብቻ መስጠት ብቻ አይደለም፣ ተሸንፏል ብሏል። ክፍለ ጦሩ በደቡብ ጎንደር አንዳቢት ወረዳ ዛሬም እንደተለመደው በወረራ በተለያዩ ቀበሌዎች የሰላማዊ ዜጎችን ሀብት ዝርፊያ ማለትም በሙቀጫ አማኑኤል ቀበሌ 17 የቀንድ ከብቶችን በቁጥር ያልታወቁ ፍየልና በጎችን ግለሰቦች የሚሰሩትን የጦር መሳሪያ አቶ አረጋ የተባሉ አርሶ አደርን አርባ ማዳበሪያ ጤፍ፣ በተጨማሪም በዲዲግመኝ ቀበሌ አስር የቀንድ ከብቶችን በዘረፈ ወስዷል። ሌላው በገነተ ማርያም ቀበሌ ያዛውንት እናቶቻችን መቀነት በማስፈታት ብር መውሰዱን መለያው አድርጎታል ነው ያለው። በተመሳሳይ የፋኖ ደጋፊ ናችሁ ታበላላችሁ፣ ታጠጣላችሁ በማለት የወጣት ሰፊው ወርቁ፣ የአቶ ጥጋብ ነጋሽ፣ የአቶ ሸጋው የያዘ የቤት ቁሳቁስ የቻሉትን ወስደው ያልቻሉትን አቃጥሏል። የገበሬዎች የጦር መሳሪያ በዝርፊያው ኢላማ ተደርጓል። በአንድ አቤት ወረዳ ገነተ ማርያም ቀበሌ ደጋ ወለቄ ጎጥ የሚ የሚኖሩ አቶ አድማስ አማር የተባሉን አርሶ አደር በሬ በመሳሪያ ለመምታት የሞከረ አቶ አዲስ ካሰው የተባለ የብልጽግና ምንጣፍ ጎታች ሚኒሻ በጓደኛው ተመቶ ቁስለኛ ሆኗል። በአንዳ ቤት አካባቢ የተፈጸሙ ግፎችን አይነት በስማዳ በማህደረ ማርያም እንዲሁም በሰላም አካባቢም ተፈጽሟል ብሏል። የሰላማዊ ዜጎች ድብደባና ዘረፋና ንብረት ማቃጠል የፋሽስቱ የብልጽግና ሰራዊት የቀን ተቀን ተግባር ሆኗል። ይህ ቡድን በፋኖ እየደረሰበት ያለውን ሽንፈት ለማካካስ ንጹሐንን ኢላማ ያደረጉ ጥቃቶችን አጠናክሮ ቀጥሏል ነው ያለው ክፍለ ጦሩ በሰጠው መግለጫ የአማራ ማህበር በአሜሪካ በጅምላ እየተካሄደ ያለውን የግዳጅ ወታደራዊ ምልመላ ዘመቻ ወገዘ። የአማራ ማህበር በአሜሪካ የመስክ ምርማሪዎች በቅርብ ሳምንታት ወጣት ወንዶችና ታዳጊዎች ላይ በድብደባና ና በዘፈቀደ ስርዓት በታገዘ ግዴታ ሰፊ አፈሳ እየተካሄደ መሆኑን መታዘባቸውን በወጣው መግለጫ ጠቅሷል። ይህ ድርጊት ሕፃናትን ለውትድርና መመልመልን የሚከለክለው ሕግ ጨምሮ በርካታ ኢትዮጵያን የዓለም አቀፍ የሰብአዊነት ና የሰብአዊ መብት ሕግጋቶችን የሚጥስ ነው ያለው ማህበሩ በአማራና ኦሮሚያ ክልሎች እንዲሁም በአዲስ አበባ መጠነ ሰፊ ግዳጅ ምልመላ እየተካሄደ ነው ብሏል። ከወልዲያ፣ ደብረታቦር፣ እብናት፣ ሸዋሮቢት፣ ሐይቅ ሐይቅ ባህር ዳር፣ አዲስ አበባ ና አዳማ ናዝሬት የወጡ መረጃዎች እንደሚያመለክቱት ያገዛዙ ታጣቂዎች ማለትም የፌዴራል ፖሊስ፣ ሚሊሻ፣ አድማ በተና ና የአካባቢው አስተዳዳሪዎች ሰላማዊ ዜጎችን በግዳጅ ወደ ውትድርና ለማስገባት የተቀናጀ ጥረት እያደረጉ ነው ያለው ማህበሩ ወጣቶች ከጎዳናዎች የቡና መሸጫ ሱቆች፣ ገበያዎችና የሃይማኖት ተቋማት ከመሳሰሉ ህዝባዊ ቦታዎች እየታፈኑ ይገኛሉም ብሏል። መግለጫውም አክሎም በአንዳንድ ቦታዎች መንገዶችና ሰፈሮች ተዘግተው የቤት ለቤት ፍተሻ ይካሄዳልም ብሏል። ማህበራችን እንደደረሰው መረጃ በሐይቅ ከተማ ከ18 ዓመት በታች ያሉ ልጆችም ጭምር እየታፈሱ በግዳጅ እንደተወሰዱ አረጋግጠናል። ልጆቻቸውን እንዲፈቱ ደፍረው ለመለመን የሞከሩ ወላጆች የጦር አዛዦች እና የመንግስት ሚሊሻ መሪዎችን ጨምሮ በአካባቢው ባለስልጣናት ድብደባ ደርሶባቸዋል። ይህ የግዳጅ አፈሳ ሀገርን የመከላከል ተግባር አይደለም፣ የተስፋ መቁረጥ ድርጊት ነው በማለት ማህበሩ ድርጊቱን አውግዟል። ከሰሞኑ በሚወጡ ተከታታይ ዘገባዎች እንደ አዳማ፣ ሐይቅ እና ወልዲያ ባሉ ከተሞች በርካታ ወጣቶች እና ህጻናት ጭምር በግዳጅ እየታፈሱ ወደ ካምፖች ሰዎች እየተጋዙ መሆናቸውን መዘገቡ ይታወሳል። ከውጊያ ጎን ለጎን የሰው ኃይሉን በብዛትና በጥራት እያሳደግ ያለው የአማራ ፋኖ በወሎ ቤት አማራ ልጅያ ሱኮር የጎፍ ክፍለ ጦር ንጉስ ሙጂድ ብርጌድ ለተከታታይ ወራት ያሰለጠናቸውን ፋኖች በደማቅ ሁኔታ አስመርቋል። በምርቃ ስነ ስርዓቱ ላይ የጎፍ ክፍለ ጦር አመራሮችና የንጉስ ሙጂድ ብርጌድ ዋና አዛዥ ኮማንዶ አራዊ መርና ሌሎች አመራሮች እንዲሁም የተለያዩ የማህበረሰብ ክፍሎች የተገኙ ሲሆን የክፍለ ጦርና የብርጌድ አመራሮች ለተመረቁ ፋኖች የእንኳን ደስ አላችሁ መልእክት በማስተላለፍ ቃል በማስገባት ለሕልውና ተጋድሎ ዝግጁ አድርገው ወደ ምደባ ድብደባ አሸኝቷቸዋል። ባለፉት ጊዜያቶች በርካታ ስልጠናዎችን እያደረገ በሰው ኃይል ራሱን እያደራጀና እያሳደገ ያለው በአርበኛ ሰለሞን አሊ የሚመራው ልጅ ኢያሱ ኮር አሁንም ይህንኑ ተግባሩን በየጎፍ ክፍለ ጦር አጠናክሮ ቀጥሏል። የአማራ ህዝብ የህልውና ተጋድሎው ለድልና ነጻነት እስኪ በቃ ድረስ ስልጠናው ተጠናክሮ እንደሚቀጥልም የየጎፍ ክፍለ ጦር እና የንጉስ መጁድ ብርጌድ አመራሮች ገልጿል ሲሉ የየጎፍ ክፍለ ጦር ቃል አቀባይ አርበኛ ሱልጣን ኢዩሱፍ ገልጸዋል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሪ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢ መ መቆጣጠራቸውንና የላሪ ወረዳ ዋና አስተዳዳሪ ማቁሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎች ተቆጣጥሮታል የተባሉ አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ነው የተገለጸው። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡ ሚያዝያ 22 2017 ዓ ምት ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጦ የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ሕዝቦች ነጻነት እንቅስቃሴ ታጣቂዎች ናቸው። ታጣቂዎች የገቡት የኒወር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋ ቀበሌ እንደሆነ ምንጩ ገልጿል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸውም አክሏል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውም ተናግረዋል። የታጣቂዎችን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሪ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉ ምንጮች ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋ ቀበሌ ኮብሪ ፒልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጥራት እንደነበረም ተገልጿል። የወረዳው ዋና አስተዳዳሪ በጋ ጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመላክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያነጋገራቸው ወረዳ ኃላፊ ገልጿል። ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመፈት መቆጠባቸውን ጠቅሷል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበትም ምክንያት አስረድቷል። ኃላፊው እንደሚገልጹት ድንበርን አቋ አቋርጦ የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢው እንደተቆጣጠሩ ናቸው። እንደ መረጃ ያገኘ ነው፣ እዚያ ብዙ ቤት ተቃጥሏል፣ በርካታ ህዝብ እየተፈናቀለ ነው ያለው ብለዋል። ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገግ እየገቡ መሆኑንም አክለዋል። ታጣቂዎቹ በፓንግ ቀበሌ ውስጥ የሚገኘውን እና የድንበር አካባቢ የሆነውን ቡልኩን የተባለ መንደር ሙሉ በሙሉ እንደተቆጣጠሩት ኃላፊው ተናግሯል። ለምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሪ ወረዳ ፖሊስ ከዞኑ እና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኝ መግለጹን ጠቅሷል። የየመን ሁቴዎች እስራኤል ላይ የባለስቲክ ሚሳይል ጥቃት ማድረሳቸውን አሳወቁ። ጥቃት የተሰነዘረው በሰሜናዊ እስራኤል መሆኑን ይፋ ያደረጉት ሁቴዎች እስራኤል በጋዛ የምትፈጽመውን ጥቃት እስካላቆመች ድረስ እርምጃችን ይቀጥላል ብለዋል። በሀይፋ ከተማ አቅራቢያ ጠዋት ላይ ጥቃቱ ደርሷል። ወታደራዊ ጦር ሰፈር ላይ ኢላማ ያደረጉት ሁቴዎች በቀይ ባህር አካባቢ የሚደርስባቸውን የአሜሪካና የእንግሊዝ ኃይሎች አጻፋ እንደሚቀለበሱ በተደጋጋሚ ይዘታሉ። የሁቲ ወታደራዊ ቃል አቀባይ የአህያ ሰሬ ባለስቲክ ሚሳይል ወደ ራሜት ዴቪድ የአየር ኃይል ማዘዣ አቅጣጫ ሚሳኤሉ መወንጨፉን እወቅሉም ብለዋል። የእስራኤል ጦር በሀይፋ አካባቢ ያደጋ መጧል ድምፅ ሰጪ ደወሎች የተጠንቀቁ መልእክት አሰምተዋል የሚል መረጃም አጋርቷል። ከየመን የተነሳው ሚሳኤል መክሸፉንም አሳውቋል የእስራኤል መከላከያ ኃይል። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ቆይታችሁ ከኛ ጋር ስላደረጋችሁ እናመሰግናለን።